የትኞቹን የአውሮፓ ሀገራት መጎብኘት ፈልገዋል? ጣሊያን፣ ፈረንሳይ ወይስ ጀርመን? ስፔን፣ ኖርዌይ፣ ኔዘርላንድ ወይስ ስዊዘርላንድ? ሰላም ሰላም ቤተሰቦቼ። እንኳን ወደ ሶሉሽን ባይቤት ቤት የዩቲዩብ ቻናል በደህና መጣችሁ። በመግቢያዬ ላይ እንደጠቀስኩት ዛሬ ይዤላችሁ የመጣሁት 29 የተለያዩ የአውሮፓ ሀገራትን ለመሄድ ከፈለጋችሁ በራሳችሁ እንዴት አፕላይ ማድረግ እንደምትችሉ ነው። ከዛ በፊት ግን በተለያዩ ዘርፎች የተለያዩ መፍትሄዎችን የምታገኙበትን የዩቲዩብ ቻናል እስካሁን ድረስ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ በየጊዜው የሚለቀቁትን የተለያዩ ቪዲዮዎች በቀላሉ ማግኘት ትችላላችሁ። በእረፍት ጊዜያችሁ አንዱ የአውሮፓ ሀገር ሄዳችሁ ለማረፍ ወይም ለመዝናናት ብሎም ደግሞ የተለያዩ ታሪካዊ ቦታዎችን ለማየት እየፈለጋችሁ፣ ነገር ግን እንዴት ወይም በምን አይነት መንገድ መሄድ እንደምትችሉ ለማወቅ ግራ የተጋባችሁ ልትኖሩ ትችላላችሁ። የተለያዩ የጉዞ አስጎብኝ ድርጅቶችን ጠይቃችሁ ሊሆን ይችላል። እነርሱ የሚጠይቁት የገንዘብ መጠን ግን እዛ ሄዳችሁ ስትዝናኑ ወይም ስትጎበኙ ከምታወጡት የገንዘብ መጠን ሊበልጥ ይችላል። ዛሬ ግን በዚህ ቪዲዮ እንዴት በቀላሉ በራሳችሁ አፕላይ እንደምታደርጉና አፕላይ ለማድረግ ማሟላት ያለባችሁን መስፈርቶች በዝርዝር እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ይንቆዩ። የኢሮፕ ሀገራት ቪዛ የሸንገን ቪዛ የሚባል ሲሆን የተለያዩ 29 የኢሮፕ ሀገራትን መሄድ የምትችሉበት የቪዛ አይነት ነው። ከእነዚህ 29 ሀገራት መሃል በብዛት በቱሪስቶች የሚመረጡት ወይም የሚጎበኙት ሀገራት ውስጥ ተጠቃሾቹ ጀርመን፣ ጣሊያን፣ ፈረንሳይ፣ ቤልጂየም፣ ስፔን፣ ስዊድን፣ ኔዘርላንድ፣ ዴንማርክ፣ ስዊዘርላንድ እና ኖርዌይ ናቸው። ታዲያ እነዚህ የአውሮፓ ሀገራትን ከኢትዮጵያ ሆናችሁ ለመሄድ ስትፈልጉ ማሟላት ያለባችሁ መስፈርቶች አሉ። ከኢትዮጵያ ሆናችሁ አፕላይ ስታደርጉ አብዛኞቹ ሀገራት ቀጥታ ኤምባሲ ሄዳችሁ ሳይሆን በቪኤፍኤስ ግሎባል አማካኝነት ነው። ለምሳሌ ያህል ዛሬ የጣሊያንን የቪዚት ቪዛ እንዴት አፕላይ ማድረግ እንደምንችል እናያለን። ወደ ጣሊያን ሀገር በጉብኝት ቪዛ ወይም ደግሞ በቪዚት ቪዛ አፕላይ ስታደርጉ በቀጥታ ጣሊያን ኤምባሲ ሳይሆን በቪኤፍኤስ ግሎባል በኩል ነው። በመቀጠል አፕላይ ለማድረግ መሟላት ያለባቸውን ቅድመ ሁኔታዎች በዝርዝር እናያለን። አንደኛ አንደኛ የሚያስፈልጋችሁ ፓስፖርት ነው። ፓስፖርታችሁ አዲስ ወይም የታደሰ መሆን ይኖርበታል። ይህም ማለት ኤክስፓየር ሊያደርግ ወይም ደግሞ የፓስፖርታችሁ ቀነ ገደብ ሊያልፍ ከስድስት ወር ጊዜ ማነስ የለበትም። በሁለተኛ ደረጃ የሚያስፈልጋችሁ ደግሞ ፎቶግራፍ ነው። ጉርድ ፎቶግራፍ ሶስት በአራት የሆነ ሳይዝ ያለው ሁለት ባክግራውንዱ ነጭ መሆን ይኖርበታል። በሶስተኛ ደረጃ የሚያስፈልጋችሁ ጣሊያን ሀገር ስትሄዱ የምታርፉበት ቦታ ወይም አድራሻ ነው። እዛ የሚኖር ሰው ከሆነ ኢንቬት የሚያደርጋችሁ የኢንቪቴሽን ሌተር ያስፈልጋቸዋል። በራሳችሁ ከሆነ ደግሞ ቀድማችሁ የምታርፉበትን ሆቴል ወይም ገዝታውስ መርጣችሁ ቦታ መያዝ ይኖርባቸዋል። ከዛም የያዛችሁትን ሆቴል ወይም ገዝታውስ ስምና አድራሻ የያዘ መረጃ መያዝ ይጠበቅባቸዋል። በአራተኛ ደረጃ የሚያስፈልጋችሁ መቼ መሄድ እንዳሰባችሁ የሚያሳይ የአየር ትኬት ወይም ደግሞ ፍላይት ቡክ ያደረጋችሁበትን ማስረጃ ነው። በመቀጠልም በአምስተኛ ደረጃ የሚያስፈልጋችሁ የትራቭል ኢንሹራንስ ነው። ከማንኛውም የኢንሹራንስ ድርጅቶች ለጉዞ የሚሆን ኢንሹራንስ መግባት ይጠበቅባቸዋል። አስታውሱ፣ የኢንሹራንስ ቀኑ ሆቴል ከያዛችሁበትና የአየር ትኬት ቡክ ካደረጋችሁበት ቀን ጋር እኩል መሆን አለበት። በስድስተኛ ደረጃ የሚያስፈልጋችሁ በስማችሁ የተመዘገበ ንብረት፣ የቤት ካርታ ወይም የመኪና ሊብሬ ኦሪጂናል እና ኮፒ ይዛችሁ መቅረብ ይኖርባቸዋል። ሰባተኛ፣ የምታንቀሳቀሱት የባንክ ስቴትመንት ከስድስት እስከ አራት ወር ድረስ ያለውን እና በተጨማሪ መጨረሻ ላይ ያላችሁን የገንዘብ መጠን የሚጠቅስ የባንክ ደብዳቤ ለኤምባሲው የተጻፈ መያዝ ይጠበቅባቸዋል። ስምንተኛ፣ በንግድ ስራ ላይ የምትሰሩ ከሆነ የንግድ ፍቃዳችሁን ኦሪጂናል እና ኮፒ ይዛችሁ መቅረብ ሲኖርባችሁ በተለያዩ የመንግስትም ሆነ የግል ድርጅቶች ተቀጥራችሁ የምትሰሩ ከሆነ ደግሞ ከምትሰሩበት መስሪያ ቤት ስለ እናንተ የቅጥር ሁኔታ እና ደሞዝ አሁን ላይ ያላችሁን የእረፍት ቀናት ተጠቅሶ ለኤምባሲው የተጻፈ ደብዳቤ ያስፈልጋል። በዘጠነኛ ደረጃ ደግሞ ባለትዳር ከሆናችሁ የጋብቻ ሰርተክፌት ኦሪጂናል እና ኮፒውን፣ ልጆች ካሏችሁ ደግሞ የልጆቻችሁን የልደት ሰርተክፌት ኦሪጂናል እና ኮፒ ይዛችሁ መቅረብ ይጠበቅባቸዋል። እነዚህን ከላይ የተጠቀሱትን መስፈርቶች ካማላችሁ በኋላ የሚቀራችሁ የሸንገን ቪዛን ፎርም መሙላት ነው። እሱን ፎርም ከቪኤፌስ ግሎባል ዌብሳይት ላይ አውርዳችሁ ፕሪንት አድርጋችሁ መጠቀም ትችላላችሁ። ውድ ቤተሰቦች ይሄንን ስታደርጉ የሸንገን ቪዛ 45 ቀናትን የሚፈጅ የቪዛ ፕሮሰስ ስለሆነ እነዚህን ሁሉ ስታደርጉ ለቪዛው አፕላይ ካደረጋችሁበት 45ኛ ቀን በኋላ ጉዞ እንደምታደርጉ ማወቅ ይኖርባችኋል። ይህም ማለት ለሆቴልም ሆነ የአየር ትኬት ቡክ ስታደርጉ ቪዛውን አፕላይ ለማድረግ ካሰባችሁበት ቀን 45 ቀናትን ወደፊት ቆጥራችሁ መሆን አለበት። ይህ ካልሆነ ግን ቪዛችሁ ውድቅ ሊሆንባችሁ ይችላል። በመጨረሻ እነዚህን መረጃዎች ካደራጃችሁ በኋላ አፕላይ ለማድረግ ቪኤፍኤስ ግሎባል ከመሄዳችሁ በፊት ቀጠሮ መያዝ ይኖርባችኋል። ቀጠሮ መያዝ የሚጠቅማችሁ ደግሞ ቪኤፍኤስ ግሎባል ካለቀጠሮ ስትሄዱ ተጨማሪ ገንዘብ ስለሚያስከፍሏችሁ ነው። ውድ ቤተሰቦቼ በዚህኛው ቪዲዮ በጣም እንዳይረዝምባችሁና አሰልቺ እንዳይሆን በቀጣይ ደግሞ የሸንገን ቪዛ ፎርም እንዴት እንደምታገኙና ፎርሙን እንዴት መሙላት እንዳለባችሁ በተጨማሪም በኤፌኤስ ግሎባል ከመሄዳችሁ በፊት እንዴት ቀጠሮ መያዝ እንደምትችሉ ይዤላችሁ መጣለሁ። በተጨማሪም ስለ ሸንገን ቪዛ እንድሰራላችሁ የምትፈልጉት ወይም ማወቅ የምትፈልጉት ማንኛውም ጥያቄ ካለ ኮመንት ላይ ጻፉልኝ። የሁላችሁንም ጥያቄ ለመመለስ እሞክራለሁ። እስካሁን አብራችሁኝ ስለነበራችሁና ስለምታበረታትኝ በጣም እያመሰገንኩኝ ይሄን ቪዲዮዬ ከወደዳችሁትና ከጠቀማችሁ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ካላችሁ ደግሞ በየጊዜው የምለቃቸውን ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንሁን እላለሁ። በቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው ቻው።